ተጽፏል እላለሁ ቀኔን ለመጀመር ገና በማለዳ ፀሐይው አምሳት ወጣ ሳል ወጣ ከጓዳ መጽሐፉን አንስቼ ቃሉን አነባለው ሰዓቴም ጠብቄ ሁሌ አደርገዋለሁ። አምሽቼም ገብቼ ስባክን ውልና በሰላም ላባለኝ ላደርሰው ምስጋና አነባለው ብዙ እንዲያ ነው ልማዴ ለማዴ ከአምላክ አገልግሎት ቀርች ቀርቻላቅ አንዴ ግን ባንዱ ቀን ቀትር አየሁኝ ስረታ እስከዛሬ ጥናት ልማድ ነው ግዴታ። ውስጤ ቀርቷል ቃሉ ወይንስ ማንበብ ብቻ? ስነሳ ስተኛ የራስ ስሜት መርቻ ካምላኬ ጋነኝ ልል ልቤን ልሸውደው ወይስ የእውነት አውቄው ፈልጌ ላስተውለው? ሰውርልኝ ሳልል ቃልህን በልቤ ልኖርበት እንኳ የማላውቅ አስቤ በየቀኑ ልማድ ያልሆንኩኝ አስተዋይ ስፈተን በፊቱ ተጽፏል ላለው ወይ ለምን አትበል ሁሌ፣ ስትኖር በምድር ላይ ሕይወትን ስትቀጥል ብዙ ነው የምታጣው ብዙ ነው የሚጎድል። ነገህን ተስፋርገ ዛሬህን ካልወርከው ሚያባብልህ ሳይኖር እንዲሁ ማልቀስ ነው ለምን አትበል ሁሌ፣ አጠይቅ ደጋግመ መልሱን ካላገኘ ለምን ትደክማለህ? የሚመጣውን ተጋፈጥ፣ ጥያቄው ይቆይ ምክንያቱን ስትደርሰው፣ ያኔ ታየዋለ። ተጋፍጠ ስትጨርስ የኑሮን ፈተና፣ ለምን ያልከው ሁሉ ያደርግሃል ጀግና። ለምን አትበል ሁሌ ተጋፈጥ በልቀና፣ የሰማይ ምሩቅና ተሸላሚያን ብዙሃን ተጠሩ ሊመረጥ ጥቂቱ ለጌታ ታማኞች ሊለዩ ለቤቱ እጃቸውን የማይሰጡ ፈተናው ምንም ቢሆን ብርቱ ለእውነት የሚቆሙ የተለዩ ለመንግስቱ። በቀላል የሚጀምር ቢመስልም ፈተናው ማደጉ አይቀርም ሊፈተን ሁሉም ሰው። የአገልግሎት ዝግጅት ሁሌም የማንቀር የተሰጠንን ስራ በተገቢው ስለተገበርን ሰርተፊኬት አገኘን በስራት ስለተማርን። ሰርቲፊኬት እንዳገኘን ቀጣዩ ጉዟችን ዲፕሎም ላይ አቀና፣ ሊመረቅ አይናችን አሁን አደገ ጨመረ ቀጣዩ ፈተና። እንዳናገለግል ከወላጅ መጣብን ጫና፣ ስድብ አወረዱብን እናንተ የላችሁም እያሉን ጤና። ሊመልሱን ሞከሩ ከክርስቶስ ጎዳና፣ ቢያባረሩንም ከቤት ልብስና ምግብ ብንከለከል በእግዚአብሔር ቤት ለመኖር ገብተናል። አንድ ጊዜም ቃል ወላጆቻችንን ካደን ክርስቶስን ለማገልገል መካሪ ቢበዛ ትክክል አይደላችሁም የሚል እኛ ግን መለስን ክርስቶስ እንደሚሻል። ከቤታችን ከቤተሰቦቻችን ብንለይ ብንባረር ከቤታችን በረሃብ ብንጎዳ ብናጣ የምንለብሰውን ችግሩን በማለፍ ተመረቀን የሰማዩን ድፍሎማን እየሰራን ልንማር ቀጠልን ግዟችን ድግሪውን ለማግኘት እጅግ ስለተመኘን በሰንበት ምክንያት ከስራ መባረር መተው ዝርግፍ አድርጎ ያለምንም አንገራገር የሚበላ የሚጠጣ ማጣት የኪስ ማጠር በሰዎች መነቀፍ በወንጀል መጠርጠር ወረቀቱን ልንወስድ ጥቂት ቀርቶናል። በተሰጠን መክሊት ነግደን አትርፈናል። ይህን ሁሉ አልፈን ድግሪያችንን ደፍተናል። የጀመርነው ጉዞ ለመጨረስ ወደፊት መሄድ ማስተርስን ስንጀምር ለብዙዎች ቢመስልም ቀልድ፣ ሁሉንም ትተን አይናችንን አዞርን ወደ አንድ መንገድ፣ ወንጌሉን ብቻ መያዝ ሌላውን መተው ስለሆነብን ግድ፣ እግዚአብሔርን ማገልገል ከስራና ከገንዘብ አብልጦ መውደድ፣ ችግርና ስቃይ ፈተናዎችን መለማመድ። የጠላትም ፈተና ይበልጥ ጠንክሯል። ወንጌሉን እንዳንሰብክ ደብዳቤው ደርሶናል። መገበያየት አይችሉም እንደገናም ተብለናል። እነዚህን በመቻል ማስተርሱን ተመርቀናል። አሁንም አላበቃም። ጉዟችንን ቀጠልን ዶክትሬት ለመመረቅ፣ በኃይል ተነሳን ፈተናው ጨመረ እጅግን በረታብን። ከመኖሪያችን ተባረርን ወደ ጫካም ተሰደድን፣ አስቸጋሪ ጊዜ ከአውሬ ጋር መታገል። መስሎን ነበር የምንወጣው በቀላል፣ እውነቱን ላንጥል ላንተው የእግዚአብሔርን ቃል። መስሎን ነበር የምንወጣው በቀላል፣ እውነቱን ላንጥል ላንተው የእግዚአብሔርን ቃል እንደ ወንጀለኛ ተይዘን በወይኒ መወርወር ዳግመኛ ከሰበክን በሕግ ልንታሰር። በዱላ ቢደበድቡን የሚያስጥሉን መስሏቸው ማስፈራራትና ዛቻ መጽሐፉን መንጠቃቸው ከእኛ አላጎደለም ሌሎችን ጨመርናቸው። እነዚህን በመቻል እነዚህን በመቻል በክሬቱን ተመረቅ ነው በእግዚአብሔር ኃይል በጸጋው ቻል ነው። እንግዲህ ትጋታችን እስከ ፍጻሜ ይሆናል። ለሞትም ሳንፈራ በክርስቶስ ታምነናል። አለመካዳችን ያስገረማቸው የሙጥኝ ብለን ቃሉን ስንናገራቸው በንዴት ተነሱ፣ እንዲህም አሉ። ለእነዚህ ሞት ይገባቸዋል፣ እርስ በርስ ተባባሉ። እንግዲያውስ አዋጅ ይውጣ እንዲገደሉ ክርስቲያኖች ሁሉ በከተማ ሆነ በጫካ ሁሉም ቦታ ያሉ፣ መክሰፍ ተመጡብን እነዚህ የማይረቡ እያሉ፣ ምርጫ ተሰጠን ቃሉን ወይም ሊያድኑን ምርጫ ተሰጠን ሊገሉን ወይም ሊያድኑን። ወንጌሉን መጣል በሰይፍ መታረድን። ወንጌሉን መጣል ወይም በስቅላት እንደሚፈርዱብን። ወንጌሉን መጣል ወይም ለአናብስት እንደሚሰጡን። በተለያየ መንገድ እኛን እንደሚያጠፉን ደጋግሞ ነገሩን፣ ሰውነታችንን እንደሚያሰቃዩን። እኛ ሳይተናል የሚበልጠውን ክብር፣ ዛሬ ብንመታ ብንሰቃይ ብንቸገር፣ ጌታችን እንደሚመጣ እንደምናርፍ በሰማይ ሀገር። ስለዚህ ወሰኑ መግደልም ጀመሩ። አንዱን በሰይፍ ሌላውን በስቅላት ለአናብስት በመስጠት በስቃያችን መደሰት አንዳንዶች ተይዘው ነደዱ በእሳት ላዛ ብርሃኑኑ ለእውነት በመሞት እስከ ፍጻሜ ተኙ ሊነሱ በክርስቶስ ምጻት ፕሮፌሰርነታቸውን ጨረሱ፣ ተቀበሉ የሲዮሲ ወረቀት ሩጫቸውን አጠናቀቁ በድልና በስኬት። እንግዲህ እንደዚህ ነው ለሰማይ መመረቅና መዘጋጀት ተራውን ጠብቆ ይደርሳል ፈተናዎች እለት እለት በመተኛት አይቻልም መዘጋጀት ለሰማዩ ቤት። ነግተን እንስራ መብቃት እንድንችል ለሰማዩ መንግስት። ነግተን እንስራ መብቃት እንድንችል ለሰማዩ ቤት። ነግተን እንስራ መብቃት እንድንችል። ይሄ ምናልባት ስንቱን አሳበደ እንደ ሥጋ ፈቃድ መሄድ በሰማይ በሬው ተጠምዶ እርሻው አይታረስ ወደዚያና ወደዚህ መኪና አይተረማመስ የምትለብሰውን አተህ የለም መታረዝ የለም የለም እዚያ የሚወጋህም ምላስ መሳሪያ የለም ቢላዋና ጦር አታገኝ ምንም በአፍ የሚመር ወባና ታይፎድ የለም መመርመር። ስራክ ምንድነው ብትል ኢየሱስን ማክበር። በአንድ ልብ ሆኖ ሁሉም ተፋቅሮ ጥላቻና ግፍ የለም ማልቀስም አምርሮ። ገበያ መውጣት የለ ፀጉራ በጥሮ ማንም አታገኝም በሰማይ ተቸግሮ በምድር አንበሳን አይተ የሸሸኸው በሰማይ ወደ እሱ ቀርበ ስትጋልበው ፈረስን ልትገዛ አትጨነቅ አታስበው ጌታን ታመሰግናለህ ድንቅ ስራውን ስታየው። የምታምር ከተማ የብርሃን ቤት ያላት ንጹህ ልብስ የለበሱ ቅዱሳን ያሉባት መልካሙን የሚያበላሽ ክፉም አይገባባት ደጆቿን የሚጠብቁ መላእክት አሉባት። በሰማይ